ሰላም አሌይኩም ወረሐመቱላሂ ወበረካቱ፣ እንዴት ናችሁ? ሰላም ናችሁ ወይ? አለሁ አልሐምዱሊላሂ ረብል ዓለሚን። በአዲስ ቪዲዮ መጥቼ አለው። ዛሬ እስኪ ስጋ በሩዝ እንስራ። ብርያኔ ማንለው። እስኪ ፍጥር የተደረገ ምግብ ነው፣ የተፈጠረ ምግብ ነው። እስኪ አብረን እናያለን። ሁሌ ከምንሰራ ትንሽ ለየት አድርገን ማቁላላቱ ጋር። ትንሽ ለየት አድርገን እንሰራለን። እስኪ አብረን እንስራ። እንደዚህ አንድ ሳህን እንትን ስጋ አለኝ የበግ ስጋ ነው። እዚህ ጋር ደግሞ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ቅመማ ቅመም ሁሌ ሁሌ የሚጨምረው የምንጠቀማቸው ቅመሞች ይሄ የስጋ ቅመም ቀረፋ፣ ድንብላል፣ ከሙን ይሄ ሚክስ ቅመም በሪካን ፍልፍል አስወት። ቆንደ በርበሬ አለን። እስኪ አብረን እንስራ። እሺ፣ ዘይታችንን እንዲናሙቅና እንትም ድስታችን እናሙቅና ዘይት እንጨምራለን። ብስሚላ። እሺ፣ ምንድን ነው ለየት ያለው ብትሉኝ፣ ሌላ ጊዜ ሽንኩርት ነው የምንጨምረው፤ መጀመሪያ ስጋ ነው የምንጨምረው ለየት ያለ ያልኩት ሌላ ጊዜ ሽንኩርት ነው የምናቅላለው። ዛሬ እስኪ ስጋውን እንደዚህ ጥብስ ስናደርገው እና የገለባበጥን በእርግጥ ኢትዮጵያን ጥብስ ስንጠብስ መጀመሪያ ስጋውን ነው የምንጠብሰው። ይህ ግን እንደ ብሪያኒ ነው የምንሰራው። እስኪ ጣሙን አብረን እናያለን። እርግጠኛ ነኝ ከዛኛው ከሽንኩርት ከሚቅላላው በላይ በጣም ይጣፍጣል። እንዲያረግን ጥብስ እናደርገዋለን። ስጋው ይሄው እዛው ገልበጥ ገልበጥ እያረግን ጥብስ እያረግኩት ነው። ስታውራቱ የኢትዮጵያን ጥብስ ጥብስ ነው የሚሸጠው እርግጠኛ ነኝ። አሁን እነግራቸዋለሁ። ሲጨርስ ማለት ነው ትንሽ የጥሬነቱን እንትን ይጨርስና ሊቀንስና ማለት ነው። ሽንኩርት እናደርግበታለሁ። ይህና ይበቃዋል። ጠብቻለሁ። በደንብ በደንብ ነው ጥብስ ሲያረጉት። አሁን ሽንኩርት እንጨምራለሁ። በነገራችን ላይ ሽንኩርት ለብቻ ስታቆላሉት እና እንደዚህ ስጋን ጥብስ ሰርጋችሁ ላይ ለብላ ስትጨምሩ እዚህ ጋር አሁን የሚጨምረው ቶሎ ነው የሚበስለው። ጥብስ ስጠብስ አይታችሁ ከሆነ እንደዚያ ነው እና አሁን ቶሎ ነው የሚበስለው እዚህ ጋር በቃ

እሺ ሽንኩርታችን እንዲህ እየበሰለ ነው። ነጭ ሽንኩርትና ዝንጅብል ያዘጋጀሁትን ይጨምርበታል። በአንድ እጅ አይመችም ታ ነው ያ ከዛ ያዘጋጀናቸውን ቅመሞች እንጨምራለን። ከዛ ሳልሳ ትናቲም ምግቡን እንዲጠብስ ሳርክ ያነዋል። ዘፈራን አዘጋጅቻለሁ። ዘፈራኑን ጨምርበታለሁ ማለት ነው። ዘፈራኑን አቀላቅልና ውሃ አፍልቻለሁ። ውሃ ጨምር ውሃ ልጨምርበት፣ ውሃ እንጨምርበታለን። የፈላ ውሃ ነው፣ ምክንያቱም በደንብ መብሰል አለበት ስጋው። ከዛ ስጋው ብስል ሲል እንገናኛለን። ይሄው በጣችን እንዲ ደርሷል። የሚያሳየው ውሃውን ጨርሶ ምናምን ማሻላ ስጋው በደንብ በስለዋል፣ በደንብ ማለት ነው። አሁን ትንሽ ውሃውን ጨርስ ሲያድግልኝ ወጣችን እንዲደርሰዋል። አሁን እናዘጋጃለን፣ እናቀርባለን። ሩዛችንን መጀመሪያ ከስር እንዲ እናዘጋጅ ና ከዛ ስጋም ከላይ በዚህ እናደርጋለን እንደዚህ አዘጋጅተናል እንዴት አባቱ እንደሚያምር ጣሞም እንደዚያ ነው ሞክሩ ትወዱታላችሁ ሰብስክራይብ ላይክ ኮሜንት ሼር አድርጉ አበረታቱ ወገኖች እሺ አሁን ደግሞ ከምግባችን ጋራ የግድ ነው ሰላጣ ሰላጣ ያስፈልጋል እስኪ አሁን ደግሞ እስቲ ሰላጣ እንስራ አዘግጃጅቼ መጥቻለሁ። ግብአቶቹን አብረን እኔ እዚህ ጋር ካስ ሰላጣ ቅጠል ከትፌ አጥቤ ከትፌ አዘጋጅቻለሁ። እንዲህ በጣም ትናንሽ አይባልም በጣም ትላልቅ አይባልም፣ መካከለኛ ነኝ የከተፍኩት። ሩማን ፍሬሽ እንደምታዩት አዘጋጅቻለሁ። እዚህ ጋር ቀይ ስር አዘጋጅቻለሁ። ተቀቅሎ ነው። ቀቅየው ሞረባ አራት ማዛን ከትፌው ነው በትናንሹ። ይሄ ደግሞ ጁብን አሳያቸዋለሁ፣ ምን አይነት ጆብን እንደሆነ። ይሄኛው ጆብን ነው። ጨው አለው፣ በነገራችን ላይ ጨው አለው። ሰላጣው ላይ ጨው ባትጨምሩ ይመረጣል፣ ጨው በደንብ ስላለው። ይሄ ደግሞ ኪኖዋ ነው። ኪኖዋው በቀይ ስር ውሃን የቀቀልኩት ኪኖዋውንም አሳያቸዋለሁ ምን አይነት እንደሆነ ይሄው ኪኖዋ ለማታውቁ፣ ይሄኛውን ነው። አንድ ማንኪያ በምግብ ማንኪያ በሾርባ ማንኪያ አንድ ነው። በቀይ ስር ውሃ የቀቀልኩት እንዲሁም መቀቀል ትችላላችሁ በንጹህ ውሃ ማለት ነው። ለአምስት ደቂቃ። እዚህ ጋር ድብስ ሩማን የሩማን ጁዝ አዘጋጅቻለሁ፣ የወይራ ዘይት አዘጋጅቻለሁ። ፍልፍል አስወድ ማለት ቆንደበርበር ያለኝ በቃ ጨዋ አያስፈልገኝም። እሺ፣ ግባ ወደ መስራቱን ሂድ። ሶሱን እንስራ መጀመሪያ ማለት ነው። እዚህ ጋር አንድ ሎሚ ጨምቄ ያዘጋጅቻለሁ። የዊራ ዘይት ጨምራለው። ድብስ ሩማን ትንሽ ጨምራለው። ምርጥ ሰላጣ ነው፣ ዳይት ለሚያደርግ ሰው ለማንኛውም ሰው ይመረጣል። አሪፍ ነው እራት ላይ አብሶ በቃ ይሄንን ከበላችሁ ሌላ ምግብ የማያስፈልግም። እሺ ቆንደ በርበሬ ትንሽ ትጨምርበት። ይሄው እንዳያችሁ ትንሽ ቆንደ በርበሬ አድርጌበታለሁ። ምርጥ ሰላጣ ሶሳችን በቃ በእንደዚህ መልኩ ቅመጣል። ከዚያ ቀይ ስሩን እንነሰንሳለን። አይመችም እኮ ቀይ ስራችንን እንደዚህ ጨምርን። ከዛ ጆበናችንን እናደርጋለን ሁሉ ቦታ እንዲዳረስ አድርገን ከዛ ያው ስንጨምር እንዲያምር አድርገን ነው የምንጨምረው። ከዛ ኪኖን አይመችም። ቆይ ተፈው። እሺ ወላሂ፣ ሳይበላ ራሱ ሲታይ ራሱ ደስ ይላል፣ ያምራል። ከዛ ሩማኑን ከላይ እናደርጋለን ማለት ነው። ይኸውና አሩማናችንን ከላይ አድርገናል። እንዴት አባቱ እንደሚያምር ማለት ነው። በጣም ነው የሚያምረው። ከዛ ልናቀርብ ስንል አንነካካውም። ሶሱን ከላይ እናፈስበታለን ማለት ነው። እሺ ሰላጣችን አሁን የምናቀርብበት ሰት ደርሷል። ይሄኛውን እንጃ በአማርኛ ምን እንደሆነ ይሄንን በትናንሹ ከተፍኩኝና እንደዚህ አዘጋጅቻለሁ። ከላይ ነስነስ ስላደርግበት ብዬ ማለት ነው። ያ ሰላም ከመበላቱ በላይ ከመብላት በላይ ሲታይ በጣም ነው የሚያምረው። እንደዚያውም ይጣፍጣል። ለመጀመሪያ አይደለም የሚሰራው፣ ሰርቼ ቀምሽዋለሁ ተበልቶ ተወዷል። ለዛ ነው ወደ እናንተ ያመጣው። ትወዱታላችሁ። ሰብስክራይብ ላይ ኮመንት፣ ሼር አድርጉ፣ አበረታቱኝ። አሁን ቅድም ያዘጋጀነውን ሶስ ከላይ እንጨምራለን ማለት ነው። ተመቸኝም ሁሉ ቦታ ላዳርስ፣ ሶሳችንን እንዲጨምረናል። እንዲ እንዴት አባቱ ሲያምር! ምን ላይ ያምራል? ጣሙም እንደዚያው ይጣፍጣል። ትወዱታላችሁ። እሺ